በጋሻው ደሳለኝና ዮናታን አክሊሎ ምን እየተናገሩ ነው? እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። አሁን የሰበክላችሁ ሃይማኖት፣ ይህም የምስክር ቃል አለ። ይህም የምታዩት የቴክኖሎጂ መሳሪያ፣ የቴሌቪዥኑን ስክሪን ምስክር የሆኑ በዚህ ይች ሃይማኖት ጥርጥር እናይገራቸው መጋበብሉይ አእመር አሸብር ዝምታቸውን ሰብረዋል። አንደኛ ያው አሁን ሰላም ነኝ፣ ነገሮቹን መንገድ ለማስያዝ ሙከራ እያደረኩ ነው። ይህን ሰላም መሆኔን መንገዶች ወደ ሰላም አቅጣጫ የተቀየሩ እና ነገሮቹን በሰላም ለማስተካከል ሙከራ እያደረኩ ያለው ነው። ሁለተኛ ያው ይሄ ከሥራዬም ከቤተ ክረትም ጋር ከምንጋር አይገናኝም፣ ግን የቤተሰብ እና የግል ጉዳይ ነው። መጋቢ ሐዲስ እሸቱ አለማየሁ ያስተላለፉት ጥብቅ መልእክት። የኢትዮጵያ ሕዝብ ግን ከቲክቶክ ውጭ የሚኖር ሕዝብ ከዩቱ ውጭ የሚኖር ይችል እና እዛ ላይ ክርክሮች ይነሳሉ። ይሄ ክርክር እየተከናወነ ያለው ቅድስት ስላሴ ካቴድራል አይደለም፣ አራዳ ጊዮርጊስ አይደለም፣ አኗር መስጊድ አይደለም፣ ወይም ደግሞ ቤኒን መስጊድ አይደለም። እየተከናወነ ያሉው ቲክቶክ ላይ ነው። ቲክቶክ ላይ በሚነድሳት መንተክተክ እንኳን ሀገር ትዳር እንኳን ትዳር ሰፈር ያፈርሳል። ከሰሞኑ የተከስተው አነጋጋሪው ነገር ሰሞኑን በቤተ ክርስቲያናችን ላይ የተከሰተውን አንድ ነገር ልንገራችሁ። የአገር ሽማግሌዎችና የጎሳ መሪዎች በአንድነት ለቅድስት ቤተ ክርስቲያናችን ገዳም መመስረቻ የሚሆን 2.5 ሚሊዮን ካሬ ሜትር ወይም 250 ሄክታር ይዞታችንን ልክ እንደምታዩት አባቶቻችን በግንቦት 13 ቀን ተረክበዋል። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ ጉልበት እንዲኖረው የሁላችሁንም እገዛ እፈልጋለሁ።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 ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ተሰነበታችሁ? ድ ቤተሰቦቻችን፣ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁ። ዛሬም እናንተን ያስተምሯችኋል ይመክሯችኋል፣ ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ይዤ መጥቻለውኝ። በቀጥታ ወደ ቪዲዮችን እናምራለን። መምህራን ነው እንዲህ ይሉናል። ሰውየው እግዚአብሔር የለም የሚል ነው። ድንገት ወደ ገጠር ሲሄድ ደራሽ ውሃ ይመጣና ይወስደዋል። በሞትና በሕይወት መካከል ሆኖ እየተጨነቀ ጌታ ሆይ፣ ካለህ አድነኝ፣ ካዳንከኝ አምንብሃለሁ ይላል። እግዚአብሔር ቸር አይደለም ምንም የለም ብሎ ቢያምነውም ደረሰለትና ወደ ጥግ ወስዶ ሐረግ ብጤ አስጨበጠውና ከሞት አተረፈው። እግዚአብሔር መጣ ወደዚህ ሰው ከሞት ካዳነው በኋላ ማለት ነው። አንተ ሰው አለ አሁንስ ታምንብኛለህ ሆይ ብሎ ጠየቅ አሁንማ በደንብ ነው ማምንብሃል። በእኔ ብቻ ታምናለ? አለ እግዚአብሔር። በአንተ ብቻ አምናለሁ አለ። በን በእኔ ብቻ የምታምን ከሆነ የጨበትካትን ሐረግ ልቀቃትና በውሃ ላይ እየተራመድክ ወደ ጉዳይ ይሄዳለሁ አለ እግዚአብሔር። ይህ ሰው ምን አለ? አይ ሐረጓንም አልለቅም አንተንም አምናለዋል። አሁን ይህ ሰው ይ አምናል። እናንተስ ታምናላችሁ? እምነት ማለት በሚገባችሁ ቋንቋ ሀረጉን መልቀቅ ነው። ምንድን ነው አረጋችሁ ወንድሞች እህቶቼ? ጉልበታችሁ ይሆን? የምትመኩበት የምትታመኑበት ገንዘብ ያላችሁ ገንዘባችሁ ይሆን? አረጋችሁ የጨበጣችሁት የምትታመኑበት ነገር የተደገፋችሁበት ነገር እውቀት ያለን እውቀታችን ይሆን አረግ የሆነብን ነገር ከእግዚአብሔር በላይ የታመንበት ያለ ነው። እምነት ማለት የጨበጥነውን የተደገፍንበትን ነገር ለቆ በእግዚአብሔር መታመን ነው፣ በእግዚአብሔር መደገፍ ነው፣ በእግዚአብሔር መመካት ነው። መጽሐፍ ምን ይላል? ጠቢብ በጥበቡ ባለጠጋ በብልጥግናው ኃያልም በኃይሉ አይመካ። የሚመካ ቢኖር በእግዚአብሔር ይመካ፣ የሚታመን ቢኖር በእግዚአብሔር ይታመን። ያምኖት ማይከዳ ተስፋ ቢያደርጉት የማያሳፍር እግዚአብሔር ነው። ሰዎችን አምነንማ ስንት ጊዜ ተከዳን። ሰዎችን ተስፋ አድርገንማ ስንት ጊዜ ተስፋ አስቆረጡን። ግን ወገኖች እግዚአብሔርን አምኖ ያጣ የጎደለበት የተቸገረ ማንም ሰው የለም። መምህር አድነው ነው ይህንን መልእክት ያስተላለፉት። እንግዲህ እግዚአብሔርን አምኖ ያጣ የለም። እምነት ማለት ሀረጓን መተው ነው ሀረጋችን ምንድን ነው ዋና ጉዳይ ይሄ ነው እኛ የምንመካበት ነገር ምንድን ነው እግዚአብሔር እሱን ነገር ተው ብሎን እኛ አይ ይሄንንም አንተውም አንተንም አንተውም እንላል ብዙ ጊዜ በስራ አጋጣሚ ላይ ያለን ለምሳሌ ተደጋጋሚ ጊዜ የሚነገረው አስራት በኩራት ነው አስራት ስጡኝ ፈትኑኝ ይላል እግዚአብሔር እኛ አስራቱንም አንሰጥም እግዚአብሔርን ደግሞ እንፈልገዋል እሱ ብቻ አይደለም ወይ የምንመካበት የቤተሰብ የሆነ ነገር ይኖረናል፣ ወይ የምንመካበት የሆነ ሀብት ይኖረናል፣ ወይ የሆነ ነገር ይኖረናል። እግዚአብሔር እኔን እመኑኝ፣ ከሆነ ነገር ጋር አዛምዳችሁ እኔን አትቀበሉኝ፣ አትመኑኝ። ሙሉ በሙሉ ልባችሁን ለእኔ ስጡኝ ይላል እግዚአብሔር። አይ ጌታ ሆይ አንተንም አንተውም ይሄኛውንም አንተውም እንላለን፣ ያኔ ሕይወታችን ምስቅልቅል ይላል። ወርቅ እንነሳል እንወድቃለን፣ እንነሳል እንወድቃ እዛው ነው ሮቴት የምናደርገው እና ሐረጓን መተው ማለት የእምነት ልክ ነው። በሙሉ ልብ እግዚአብሔር ማሰብ እና ወደ እግዚአብሔር መቅረብ ደግሞ ትልቅነት ነው። መልእክቴን ለማስተላለፍ ወዳለኝ መጋቤ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ይሉናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ ያለው ትምህርት ለጊዜው ለአንድ ሰው ብቻ የተሰጠ ትምህርት ነው። ይህን ትምህርት የተማረው ኒቆዲሞስ ነው። ኒቆዲሞስ እንደሚታወቀው ምሁረ ኦሪት ነው። የህግ ምሁር ነው። አዋቂ ነው። ሊቅ የነበረ ሰው ነው። በመጽሐፍት ላይ ይራቀቅ የነበረ ሰው፣ ያስተምር የነበረ ሰው፣ በተመሳሳይ ሰዓት ደግሞ አስተዋይ የነበረ ሰውም ጭምር ነው። ሊቅ ብቻ ሳይሆን አስተዋይ የነበረ ሰው፣ ሊቅ ብቻ ሳይሆን ጠያቂ የነበረ ሰው ነው። ሊቅ ብቻ ሳይሆን አሁንም ራሱን እንደ ደቀ መዝሙር አድርጎ የሚቆጥር ሰውም ጭምር ነው። አለቃም የነበረ ጭምር ነው። ባለጸጋም የነበረ ሰው ጭምር ነው። እና ለዚህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ያለ የነገረ መለኮትን ትምህርት አስተምሮታል። ጌታችን አድማጮቹን ይለያል። አድማጮቹን ይለያል ማለት የሚሰሙትን ሰዎች ሲያስተምራቸው እንደየከፍታቸውና እንደየመጠናቸው ነው የሚያስተምራቸው። ለምሳሌ የዮሐንስ ወንጌል ምዕራፍ አራትን ስትመለከቱ ውሃ ልትቀዳ ለመጣችው ሴት ለሳምራዊቷ ሴት በምትቀዳው ውሃ መስሎ ራሱን ይገልጥላታል። ጉድጓዱ ምን እንደሆነ ውሃ ምን እንደሆነ እሱ ምን አይነት ውሃ እንዳለውና የእሷ ውሃ ምን አይነት እንደሆነ ይህንን ገልጦ በምሳሌ ያስረዳታል። ለኒቆዲሞስ ደግሞ በጣም ከፍተኛ የሆነ ትምህርት ያስተምረዋል። ለምን ቢባል አጠያየቁ ከባድና ከፍ ያለ ስለነበረ፣ የኒቆዲሞስ ጥያቄ የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስን ምን ልሰራ ነው የመጣው ማናንተ? የምታደርጋቸው ነገሮች ልዩ ናቸው። የምታስተምራቸው ትምህርቶች ልዩ ናቸው። ንግግሮች ቆራጥ ናቸው። አረማመድህ ልዩ ነው። አካሄድህ ልዩ ነው። አነጋገርህ ልዩ ነው። አለባበስህ ልዩ ነው። በዚያውም ላይ ደግሞ እዚህ ድንጋይ ተንተርሰ ትተኛለ። ብዙ ጊዜ ትጸለያለ፣ ብዙ ጊዜ ትሰግዳለ። ስለዚህ አንተ ማነህ? ብዙ ዝና አትፈልግም፣ ብዙ መታወቅ አትፈልግም። ራስን ዝቅ አድርገ ትኖራለ፣ ነገስታትን ትገስጻለ። ስለዚህ አንተ ማነህ? በድሆችና በባለጸጎች መካከል ምንም አይነት ልዩነት አታደርግም። ለሁሉም እኩልና ተመሳሳይ የሆነ የተመጣጠነ ፍቅር ትሰጣለህና አንተ ማነህ? የምታደርጋቸው ነገሮች ልዩ ናቸው። ሙት ማስነሳት ልዊ መፈወስ፣ ለምጻም ማንጻት፣ አንካሶችን ማርታት፣ በባህር ላይ መራመድ፣ አምስት እንጀራ በርክቶ አምስት ሺህ ሰው ማጥገብ፣ እነዚህ የምታደርጋቸው ነገሮች የተለዩ ናቸው እና አንተ ማን አንተ ምንድን ነህ? እግዚአብሔር አብሮት የሆነ ሰው ካልሆነ በስተቀር አንተ የምታደርገው ሊያደርግ አይችልም። እንዲህ ብሎ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ይጠይቀዋል። ጌታ ለኒቆዲሞስ አምስት ነገሮችን አስተምሮታል። ስንት መጋቤ ሐዲስ ኢንጂነር ነቃ ጥበብ ከፍ ያሉ ናቸው። እጅግ በጣም ወዳቸው መምህር ናቸው። ብዙ ጊዜ ደግሞ እንደምታውቁ ትጋብዛችኋለሁ እና ስ የሚያሰኙ መልእክት አስተላልፈውልናል። የአቡነ ዜና ማርቆስ አስደናቂው ገዳምን በተመለከተ በጣም በጣም የወደድኩትን አንድ ታሪክ ላጋራላቸው። መጀመሪያ እነዚህን ሰዎች ተመልከቷቸው፣ ከዛ ሰሞኑን በቤተክርስቲያናችን ላይ የተከሰተውን አንድ ነገር ልንገራችሁ። የሀገር ሽማግሌዎችና የጎሳ መሪዎች በአንድነት ለቅድስት ቤተ ክርስቲያናችን ገዳም መመስረቻ የሚሆን 2.5 ሚሊዮን ካሬ ሜትር ወይም 250 ሄክታር ይዞታችንን ልክ እንደምታዩት አባቶቻችን በግንቦት 13 ቀን ተረክበዋል። ይህም ታላቅ ገዳም ሲሆን 4.5 ኪሎ ሜትር ያህል ይረዝማል። በአቡነ ዜና ማርቆስና በአባ ጊዮርጊስ ዘጋሲጫ የስማቸው መታሰቢያነት የሚገደም ነው። ይኸውም ገዳም እንደምታዩት የወንዶችንና የሴቶችን በዓት ለብቻ የያዘ ነው። ያው ቦታውም በኢትዮ ኬንያ ድንበር አካባቢ ይገኛል። እንዲሁም በተጨማሪ ሁለት አጥቢያ ቤተክርስቲያን የሚተከልበትና ገዳሙ የሚተዳደርበት ሰፊ የእርሻን ቦታ ያቀፈ ነው ማለት ነው። ስለዚህ ይሄ ለሁላችን ለኦርቶዶክሳውያኖች መልካም ዜና ነው። እንኳን ደስ አለን፣ እግዚአብሔር ይመስገን። እንኳን ደስ አለን። እንግዲህ ደስ የሚያሰኝ ነገር ነው። እውነት ለመናገር ይሄኛው ገዳም በጣም ሰፊ ቦታ ነው። እንደምታውቁት እንደሰማ ነው ምን ያህል ሄክታር እንደሆነ፣ በጣም በጣም ሰፊ የተባለበት ቦታ ነው። የወንዶችና የሴቶች በዓት ይኖረዋል። እግዚአብሔር የምናመሰግንባቸው ነገሮች ከእለት ወደ እለት እየበዙልን ነው ማለት ነው። ወደ ቀጣይ መረጃችን እናምራ። መጋቤ ብሉይ አእመር አሸብር ዝምታቸውን ሰብሯል። እናድምጣቸው። ና መጡ እንኳን እንዴት አሉ መጋቢ፣ ሀሳብ መስጠት እንኳን አልችልም። ግን አጋጣሚ ትንሽ ረፍት ማድረግ ፈልጌ ስከፍት ስላየ ሆነ ደው ብዙ ሰው ስለደወለ ቪዲዮ ከብሰራ እንደዚህ አጋጣሚ ተጠቅሜ ሰላም ልበልና መልክት አንድ ሁለት መልእክቶች ላስተላለፍ ፈልጌ ነው። እሺ እሺ፣ መጋቢ ስለደከመ ይመጣም ብዙ መናገር አልችልም። የሆነ አንድ ሳምንት ምናምን ሊፈልግብኝ ይችላል። አንዳንዴ ስልክ ዘጋለሁ፣ ስልክ ስከፍት ብዙ ሰው ሲመጣብኝ መልሼ ዘጋለሁኝ። ግን በጣም ብዙ ቴክስት ስለመጣ፣ ብዙ ስልክ ስለደወለ ያንን አንዳንዶቹን ለማየት ሙከራ ሳደርግ ቪዲዮች ምናምንም ቴዶም ቪዲዮ ሰርቷል፣ ሌሎችም ሰርተዋል። ዛሬ ደግሞ ዶክተር አጋጣሚ ዶክተር አረጋ ቪዲዮ ሰርቶ ሳየው አየቢም ሰርቷል ምናምን ሲሉኝ ኦኬ፣ ነጌቲቭ የሆነ መልእክት አለ ማለት ነው ብዬ አንዱ ሁለቱን መልእክቶች ላስተላልፍና፣ እነሱም በውይይትን በቪዲዮ በፈለጋችሁትን መንገድ ልታስተላልፉልኝ ነው። አንደኛ ያው አሁን ሰላም ነኝ፣ ነገሮቹን መንገድ ለማስያዝ ሙከራ እያረኩ ነው። ይህን ሰላም መሆኔን መንገዶች ወደ ሰላም አቅጣጫ የተቀየሩ እና ነገሮቹን በሰላም ለማስተካከል ሙከራ እያረኩ ያለው ነው። ሁለተኛ ያው ይሄ ከስራዬም ከቤተ ክረቱም ጋር ከምን ጋር አይገናኝም፣ ግን የቤተሰብና የግል ጉዳይ ነው። ያ ነገር ሂዶ ሂዶ ቤተሰብም ግላዊም ጉዳይ ስትሄድ አገልግሎት ጋር ይመጣል። ከእሱ አንጻር ብዙ ያሳስበኛል። የግል የቤተሰብ ጉዳይና የግሌን ሕይወት ከአገልግሎቴ ጋር ቀጥታ ስለማያይዘው እሱ ብዙ ስለሚያሳስበኝ ሲረብሸኝ፣ አንዳንዴ እነዚህ የሚረብሽ ነገር ላደርግ እችላለሁ። እሱን ቀስ ብዬ እንግዲህ ማስተካከል ባለብኝ መንገድ ለማስተካከል እሞክራለሁ። ከዛ ውጭ ቤንዲዎችም ታዲሶችም አንዳንድ ነገሮች ለማድረግ ሞክረዋል። እነሱ ሁሌም ያው ኤክስፕሎት ማድረግ የሚፈልጉት በየጊዜው የፈለጉትን መንገድ ተከትለው ነው። ግን ይሄ ጥሩ ነገር ለእነሱ ጥሩ ነገር አይደለም። ለእኛ ደግሞ ሊያሳስበና አይገባም። በጣም እኔ ቤተክነት ኦልሬዲ ከዚህ ከታድሶ አቅጣጫ አስተካክዬ ያሳደገች ቤተክርስቲያን ናት። በእርግጥ አዲስ ቤት አይደለም ግን ወደ ቤተክነት ከመጣሁ በኋላ ለራሴ መጋቢያ ብሎ የአይምር አሸብር በትናንትናው እለት አንድ ቪዲዮ አጋርተንላችሁ ነበረ። ምንድን ነው የገጠማቸው ብለን ነበረ፣ ሰግተን ነበረ። ምክንያቱም በፌስቡክ ገጻቸው ከመኖር ይልቅ መሞት ይሻላል አይነት ነገሮች ሁላ እስከ መጻፍ ደርሰው ነበር እና የሆነ አንዳቸው የገጠማቸው ነገር እንዳለ ያሳብቃል። እግዚአብሔር ይመስገን ቢያንስ ድምፃቸውን ሰምተናል። ወደ ቀጣይ እናምራ። የበጋሻው ደሳለኝና የዮናታን አክሊሉን ጉዳይ እስቲ አድምጥ። እነሱን እየጣሉ ነው አሁን፣ እያፈሩባቸው ነው አሁን፣ በጣም እያፈሩባቸው ነው አሁን። በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ገድላትና ድርሳናት የሃይማኖት መከራከሪያ ናቸው። ገድላትና ድርሳናት እያፈርንባቸዋለን፣ አሁንም እየተጠቀምንባቸው ነው። ይሄን ለማወቅ ከፈለግና አንድ ቀን ቅዳሴ አስቀድስም። እኛ እንደ ንፋስ ንፋስ እንደሚመታው ማዕበን ወዲያም ወዲም ልንል እንችላለን። በጣም ነው የሚገርመው። እኔ በጣም የደነቀኝ በእውነት አሁን የሰበክንላችሁ ሃይማኖት፣ ይሄም የምስክር ቃል፣ ይሄም የምታዩት የቴክኖሎጂ መሳሪያ፣ የቴሌቪዥኑን መስክሪን ምስክር ይሆኑ በዚህ ሃይማኖት ጥርጥር እናይገባችሁ ለታሪክ ለምስክርነት ይቀመጥ። ስለ ቅድስት ቤተ ክርስቲያን ቅዱስ አውደ ምሕረት ላይ ቆሞ መንፈስ ቅዱስ እንግዲህ ፊቱን ጸፍቶ ገጹን ጸፍቶ አፉን ከፍቶ አናገረው። ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። አይታችሁ ከሆነ ከመጀመሪያው ጀምሮ ይህች ቤተክርስቲያን ንጽህት ቅድስት እንደሆነች መንፈስ ቅዱስ አፉን ከፍቶ ሲያናግረው ተመልከቱ። የሰበከኝ አስተማረኝ፣ ያቆመኝ ሰባኪ እሱ ወደዛ ሄዷል፣ እኔም ልሂድ እንዳትሉ የሚናገረው እውነት ተመልከቱ። አሁንም ይህቺ ቤተክርስቲያን ቅድስትና ንጽሕት መሆኗን የመሰከረው በጋሻው እንደተናገረው እንደ ትንቢቱ እሱ ወጥቶ ሄዷል። ቤተክርስቲያኗ ግን ያውነች አለቸው ነው ለመሰላችሁ። ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። ይህንን መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ተርጉማና ጽፋ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። የተጻፈበትንም ፊደል የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አንተ የምታነበውን አሁን መጽሐፍ ቅዱስ አቆይታ ለትውልድ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ማንበብ እንድ መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው። ዳዊቱን ይዞ የሚዞረው በጣም ነው የሚገርመው። ዳዊት እኮ ከስሳስድስቱ መጽሐፍ ቅዱስ አንተ ያዝከው መጽሐፍ ቅዱስ ውስጥ እኮ ነው ያለው መጽሐፍ ቅዱስ የሚያክል እግዚአብሔር ያውቃል ይዞ እግሩን አጣምሮ አንፈራጦ ነው እግሩን የተቀመጠው። ክብረ ቢስ እንደሆነ እንኳን በዚህ ማወቅ ይቻላል። ሌላውን የመለኮት ሚራክል ነው በውስጧ ውስጥ ሀፕን ያደረገው እንጂ ከስጋዋ ስጋ አነስቶ ከደሞ እንደነመስተው የሚባል ታሪክ የዛሬ አምስት ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሀሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ አነስቷል ወይስ አልነሳም የሚለው ሀሳብ ሲነሳ ኢየሱስ ከማርያም ስጋ አነስቷል። ክርስቶስ በስጋ እንደመጣ የማይቀበለው እርሱ የተረገመ ነው፣ የሰይጣን ወገን ነው ያለውን ያንን ጥሰ እኔ ኢየሱስ ክርስቶስ ከስጋው ስጋ ከነፍሱ ነፍስ ተነስተው አለ የሚለውን አልቀበልም አልክ። ከአምስት አመት በኋላ እዛ ጥቅስ ላይ ደረስ ከመሰለኝ። ያለ ምክንያት እኮ አይደለም ማሰራት ታውቃለህ። ምልህ እዛ ጥቅስ ላይ ስትደርስ ስታገኝ ብለ ይቅርታ አድርጉልኝ ብለ መጣ ሳ የበጋሻው ደሳለኝ ነገር፣ እግዚአብሔር መንፈስ ቅዱስ ነው ያናገረው በወቅቱ። ምክንያቱም የተናገረው ነገር ዛሬ እሱ የሆነ ያለው እኛ ከዛች ቤት እንኳን ብንወጣ ወይ ሌሎች እንኳን ቢወጡ ይቺ ቤተ ክርስቲያን ግን እውነትና እውነት ናት ብሎ ራሱን የተናገሩ በራሱ አንደበት ነው የተናገረው ና እግዚአብሔር የተመሰገነ ይሁን። ምክንያቱም በጊዜያት ሂደት ውስጥም እንደዚያ ነገሮችን ማወቅና መስማታችን አንድ ደስ የሚያሰኝ ነገር ስለሆነ ማለት ቀላል አይደለም። እውነት ለመናገር እጅግ ይበል የሚያሰኝ ደስ የሚያሰኝ ስለሆነ ነው እግዚአብሔር እናመሰግናለን። ሌላ ምንም የምንለው ነገር የለም። መጋቤ ሐዲስ ሮዳስ ታደሰ እውነት ነው። ስለምናማር ሆነ ሁሌ ሐዘን ነው። ሁሌ ቤታችን ሐዘን ኑሯችን ሐዘን፣ ሐዘን፣ ሐዘን፣ ሐዘን። ለዓይናችሁ አመስግኑት፣ ለምትተነፍሱት ትንፋሽ አመስግኑት፣ ለእግራችሁ እግዚአብሔርን አመስግኑት፣ ለእጃችሁ አመስግኑት። ሁሌ ኝኝኝኝኝኝ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት የአመስጋኞች ከተማ ይገባል? አንዴ እንኳን ስለምትተነፍሱት ኦክሲጅን አመስግናችሁ ታውቃላችሁ? ኮቪድን አስታውሱሲ። ኦክሲጅን ስንት ነው የተሸጠው? ሰዎች በህይወትና በሞት መካከል ሆነው ለሚሉ አትንፋሽ ስንት ነው የከፈሉት? በነጻ ሰጥቷቸው እየተነፈሳችሁ ናችሁ። ለእግራችሁ ቆጣሪ አልገጠመ፣ ለአይናችሁ አልገጠመ፣ ለጆሯችሁ አልገጠመ፣ ላፋንቹ ላፍንጫችሁ አልገጠመ። በነጻ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣው፣ ሁሌ ማማረር። በጣም ያሳዝነው። እስትንፋስ ያለው ሁሉ ማንን ያመስግን? እግዚአብሔርን ያመስግን ይላል እና እስትንፋስ ሁሉ ያለው እግዚአብሔርን ያመስግን። እግዚአብሔር አምላክ ቆር ቆጥሮ የሚጠይቀን ቢሆን ኖሮ ምኑን ከፍለን በጨረስን? ምኑን ስ ልንከፍል እንችላለን? አየሩ እንግዲህ አየር ነው፣ ለእግዚአብሔር ምን ይከፈለዋል? አይናችን አይን ነው፣ ምን ይከፈለዋል? ጆሯችን፣ እያንዳንዱ አካላችን ውስጥ ያለ ኩላሊቶ፣ ራሶ፣ ጨጓራው፣ ልብ፣ ምኑ ይከፈለዋል? ማሰብ ያለመቻላችን ከእግዚአብሔር ያርቀናል እንጂ ለጥቂት ደቂቃ እንኳን ብናስብ እግዚአብሔር ለማመስገን በቂ ምክንያቶች ነበሩ። ሙሉ ጤና ሰጥተው ሙሉ አካል ሰጥተው አመስግኑኝ ብቻ ያለውን ፈጣሪ ማመስገን አለመቻላችን የዝቅጠታችን ዝቅጠት ልኮ ምን ያህል እንደሆነ ነው የሚያሳየው እና በጣም በጣም በጣም እገረማለሁ። አንዳንድ የሳስበውና እናስብ እስቲ መጋቤ ሐዲስ የእንታ እሸቱ አለማየሁ በቀንዲል ሚዲያ ላይ ቀርበው የሰጡትን ሀሳብ ነው ማነሳው። ብዙ ሀሳቦችን አስተላልፈዋል። በጣም የተወደዱ መልእክቶችን አቅርበዋል። እናድምጣቸው። ቲክቶክ ላይ የሃይማኖቶች ክርክር ይነሳል፣ ንጽጽር እየተሰራ። ለምን ንጽጽር ተሰራ አልተሰራ ብዬ እዛ ውስጥ አልገላ። ምክንያቱም ሶስታቸው፣ ክርስቲያኖችም፣ ፕሮቴስታንቶችም ሙስሊሞችም እንድትረዱ የምንፈልገው የምንኖረው እኳ አማራው፣ ኦሮሞ፣ እስላም ከክርስቲያኑ ጉራጌው ከትግራዩ ፕሮቴስታንቱ ከኦርቶዶክሱ ኦርቶዶክስ ከሙስሊሙ አብሮ ለቅሶ በሚዳረስበት ሲያገባ በሚሞሻሸርበት ሲሞት በሚቃበርበት ለወዳጁ እንባውን አፍሶ በሚቀብርበት አሁንም ገና ተስፋ ባልነጠፈበት ምድር ላይ ነው ያለን። ነገር ግን ሰፈረን አይተ ቲክቶክ ስትገባ ዩቲዩብ ውስጥ አይተ ስትገባ ቲክቶክ ስለ የትኛው ዓለም እያወራ እንደሆነ ለማወቅ ይቸግራል። ቲክቶክ ላይ በሚወራ ወሬ ቢሆን እኮ ጎረቤት የነበሩ ወልደ ማርያምና መሐመድ እኮ እስካሁን ተጋለው ነበር። እኛ ሰፈር ያለው መስጊድ እኮ ነዶ ነበር። እኛ ሰፈር ያለው እኮ ነዶ ነበር። የኢትዮጵያ ሕዝብ ግን ከቲክቶክ ውጭ የሚኖር ሕዝብ ከዩትዩብ ውጭ የሚኖር እና እዛ ላይ ክርክሮች ይነሳሉ። ይሄ ክርክር እየተከናወነ ያለው ቅዱስ ስላሴ ካቴድራል አይደለም፣ አራዳ ጊዮርጊስ አይደለም፣ አኗር መስጊድ አይደለም ወይም ደግሞ ቤኒን መስጊድ አይደለም። እየተከናወነ ያለው ቲክቶክ ላይ ነው። ቲክቶክ ላይ በሚነድሳት መንተክተክ እንኳን ሀገር ትዳር እንኳን ትዳር ሰፈር ያፈርሳል። ሲጀመር ለነጽጽር አለማቅረብ እኔ ሙስሊሞችንም እንደው የምመክረው እኔ ለንጽጽር አታቅርቡ። ኦርቶዶክሳውያንም እንደዛ ነው። አሁን ብዙ ሰዎች ስለ መቤታችን ከፕሮቴስታንት ጋር ይከራከራሉ። ለምን ነው የሚከራከሩት? በቃ አታማልድም ብለው ዘግተዋል እነሱ። እኛ ደግሞ ታማልደች ብለን እናስተምራለን። ስለዚህ አንግባባም ማለት ነው። በዚህ ጉዳይ በማንግባባበት ጉዳይ ከመባላት ከመናከስና ከመጨቃጨቅ እንደ ሰው የሚያግባባን ብዙ ነገር አለ። እንደ ዜጋ የሚያግባባን ብዙ ነገር አለ። እንደ ሃይማኖት ግን የማያግባባን ብዙ ነገር አለ። ስለዚህ ኢትዮጵያ የምትባል የጋራ መርከብ አለችን። መርከቧ ስትሰጥም አብረን እንደምንሰጥም አውቀን እኔ ኦርቶዶክሳዊ ነኝ፣ የሙስሊም ጉዳይ ይመለከተኛል፣ የፕሮቴስታንት ጉዳይ ይመለከተኛል፣ እኔ አማራ ነኝ፣ የኦሮሞ ጉዳይ ይመለከተኛል፣ ኦሮሞ ነኝ፣ የትግራይ ጉዳይ ይመለከተኛል፣ ትግራይ ነኝ፣ የጉራጌ ጉዳይ ይመለከተኛል ብለን ስንኖር እናተርፋለን። አሁን ቲክቶክ ላይ በሚካሄዱ ጭቅጭቆች፣ ንትርኮች እውቀት አልባ፣ ግንዛቤ አልባ በስሜት ላይ ተጥደው እንደ በረድስ ከሚንተከተኩ ሐሳቦች ነፃ ወጥተን ገለል ብለን ሙስሊሞችም ቁራናችሁን መሐመዳችሁን ጠበቅ አርጋችሁ ይዛችሁ እኛም እናታችንን ከነልጇ ልጇ ጠበቅ አርገን ይዘን፣ ፕሮቴስታንቶችም የምትይዙትን ጠበቅ አርጋችሁ ይዛችሁ እምነታችንን በግላችን ሀገራችንን በጋራ አልምተን ሰላም መኖር እንችላለን ብያስብ። እዚህ ጋ ግን የኔታ አንዱ ሀሳብ ምንድን ነው ወደ ዓለም ሂዱ ወንጌልንም ስበኩ፣ በአብ በወልድ በመንፈስ ቅዱስ የሚያጠምቃችሁ ደቀ መዛሙርት ያድርጓችሁ ብሎ ጌታችን አምላካችን መረታችን ሱ ውስጥ ዛ ሰጥቷል። ስለዚህ አንዱ የአንዱን ትምህርት ስህተቱንና ትክክለኛነቱን የሚለይበት እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም ደግሞ ይመጣል? መጀመሪያ እውቀት ሁለት አይነት፣ መጀመሪያ የራስህን ማወቅ፣ ቀጥሎ የሌሎች መገንዘብ ይባላል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ አምስት ከቁጥር ዘጠኝ እስከ መጨረሻው ስክን ብላችሁ እንድታነቡ ትጠይቃለሁ። ሐዋርያው ቅዱስ ጳውሎስ ዚህ ላይ ምንድን ነው የሚለው በቆሮንቶስ ላሉ ክርስቲያኖች መልእክት የሚነግራቸው መልእክት የሚጽፍላቸው ቆሮንቶስ በሐዋርያው ቅዱስ ጳውሎስ ዘመን ወደ ክርስትና የመጣች እንግዲህ የታሪክ ጸሐፊዎች እንደጻፉልን በዘመኑ የስልጣኔ መለኪያ ጣራ የነካ ስልጣኔ የሰለጠነ ከተማ የሰለጠነ ከተሜ የነበረባት፣ በስልጣኔዋ ልክ ሰይጣናዊነት የነገሰባት፣ በስልጣኔዋ ልክ ዓለማዊነት የገነነባት አደገኛ ከተማ ነበረች ይባላል። እና እዛ ከተማ ውስጥ እንግዲህ እነ ቅዱስ ጳውሎስም ሌሎቹም ገብተው ሰብከው ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው ከጨለማ ወደ ብርሃን አሻግረው ከሞት ወደ ሕይወት አውጥተው ክርስቶስን አሳወቋቸው። ተለወጡ። አሁን ግማሾቹ አመኑ ማለት ሁሉም አመነ ማለት አይደለም። እዛ ውስጥ ያሉ ክርስቲያኖች እንዴት ሆኖ መኖር እንዳለባቸው ነው ቅዱስ ጳውሎስ የሚነግራቸው። ምንድነው የሚላቸው? እናንተ በውስጣችሁ ብዙ ሰዎች አሉ አለ። ለምሳሌ ጣዖት አምላኪ አለ ገንዘብ ወዳጅ አለ ሰካራም አለ ብዙ ነገር የሚያደርግ ሊኖር ይችላል። እዛ በማህበረሰብ ውስጥ ከነዚያ ጋር እንደው መጽሐፍ ቅዱስ ካለ ብታነበው አንደኛ ቆሮንቶስ ምዕራፍ አምስት ቁጥር ዘጠኝ ላይ ያለው ቃል እንዲላል ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ቀጥል እንግዲህ ተነት ነው በጠቅላላው የዚህን ዓለም ሴሰኞችን ወይም በጠቅላላው የዚህን ዓለም ሴሰኞች ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ፣ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላቸዋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱም ምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት። በቃ ይሄ በቃ የክርስቲያኖች መመሪያ መሆን ያለበት፣ መጋቤ ሐዲስ ይህንታ እሸቱ አለማየው በቀንዲል ፖድካስት ከሊቀ ዲያቆን ቀዳሜ ጸጋ ጋር በነበራቸው ቆይታ ከአስተላለፉት መልእክት ቀንጨብ አድርጌ የወሰድኩት ሀሳብ ነው በማህበራዊ ሚዲያ ላይ ያለውን የእቅበተ እምነት ላይ የሚሰሩ ወንድሞቻችን የሚያነሱትንም ሀሳብ አለ። በእስልምናም በፕሮቴስታንትም ሌሎች ቤተ እምነቶችም የሚነሱት ሀሳቦች አሉ። ከዛ ጋር አገናኝተው ነው የእንታ በስፋት ያነሱት ማለት ነው። እናንተስ በዚህ ጉዳይ ላይ ምንድን ሀሳብ አስተያየት የምታስቀምጡት የሚለውን ለእናንተ ተወኩኝ። የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ እንዲሁም ሰብስክራይብ ማድረግ እንዳይዘነጋ። ይበልጥኑ ላይክ አድርገው አልጎሪዝሙ በደንብ ስለሚያዳረስ ማለት ነው። በሌሎች የቪዲዮ መረጃ ማስረጃዎችን የሚመለስ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮሲ እናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።